እንዳለ ከላይ ቦታው ነው የመጡትኝ። እንዳለ ሁላችንም እኮ ከላይ ቦታው ነው የመጣ፣ ነው ላይ ሆነን ስንልክልህ አትቀበልም አንተ። የመጣ ነው አይደለ? አንተኛ አክብረንህ እንደመጣን ለምን አክብረን ያለውን ነገር ለምን ተረጋግተህ አትነግረንም? ቆይ ያልፋል እኮ ቀሙር ሲያልፋል እኮ ያልፍና እንትን ይልሃል። ስለዚህ ለሚያልፍ ቀን ተው ወንድሜ፣ ነገ ጥሩ አይመጣም። ንገረን፣ ተረጋጋይ። ጾኪ ማልቀስክ ይወጣልሃል። ምንም ማለት አይደለም። ግን ከዚህዋ አይዞህ ወንድሜ፣ ምን ላግዝህ? አይዞህ አይዞህ። ያጋጥማል። ግን በቃ አይዞህ። ምን እናግዝሽ? ንገረን፣ ተረጋጋ።

ከኛ መፍትሄ ከሌለ ደግሞ የሚሆኑ ነገር እና በጣም ብዙ ነገር ተረጋግተንለእንትን ብቻ አለም ብሮ መታለቅ ገንዘብ ብቻ አይደለም ወንድሜ፣ ገንዘብ ብቻ አትስ ምን ረዳም ነገር መሰለ ይሄ ሁሉ ህዝብ ተቀምጦ አንተን ብሎ፣ ይሄ ሁሉ ህዝብ መጥቶ በጣም ብዙ ሰዎች እየተጨነቁ ነው፣ እኛንም ጭምር ማለት ነው ወንድሜ፣ ይገባክ እና ላይክ ለሚያልፍ ቀን እንደዚህ አትሆን ነገ አስብ ሙርሲ እመቤቴ ደግሞ እንኳን ጠይቃት ለምናት አይደለም ታደርጋለች እኮ አይዞህ ተረጋጋ ላይክ ለዚህ ሰው የሆነ ምክንያት ይኖራል ሙርሲ ዛሬ ስሜታዊ የሆነ የምታደርገው ነገር ነገ ከነገ ወዲያ ሁልጊዜ የሚቀመጥ ነገር ነው ታው በቃ ወንድ ምን እግዚአብሔር እኛ ለዛ ብለን አይዞት። የቤተሰብ ጉዳይ ነው፣ የቤተሰብ ጉዳይ ነው ሙርሲ፣ የቤተሰብ ጉዳይ ነው ሙርሲ፣ የቤተሰብ ጉዳይ ነው ሙርሲ። ምንድን ነው ወይስ ያመመህ ነገር አለ ወይ? የፋሚሊ ጉዳይ ነው ምንድን ነው የተፈጠረው? ተረጋግተህ እስኪ ሙርሲ ይሁን እንደምደውሉት፣ በማርያም በማርያም ስለሚወደ እኮ ነው የሚደውሉልህ ሰዎች። አሁን የጨነቀህን ነገር ደግሞ እኛም ጓደኞች ሶሻል ሚዲያ እስካለ ድረስ እዚህ ተመልካቹም እንደ ፋሚሊ ነው ገባ ስለዚህ ከሰው ልጅ መፍትሄ ሊኖር ይችላል። ከእግዚአብሔር ቤታቸው አሁን የሆን ከሆን ተረጋግተህ ለእኛ ነገረ የብሩን እርዳታ ተወሱ ቀጣይ ነው። ከዛ ውጭ ግን ሌላ የሚያስፈልግ ነገር ካለ ተናገር ሙርሲ፣ ችግር የለውም በውስጥ ምንም መፍትሄ ልታገኝለት አትችል። አንድ ጊዜ በቃ አልቅሰሃል ሙርሲ፣ ወጥተሃል፣ ሰው አይተሃል፣ አለቀ። ከዚህ በኋላ አልፈልግም ብትልም ፈልጋለሁ ብትልም በቃ ህዝብ ፊት ነው ያለው። ስሜትን አንጸባርቀሃል። ስሜትን እስከ አንጸባረከ ድረስ አንተ ኦሬዲ ሚዲያ ላይ የወጣህ ሰው እስከሆንክ ድረስ ማለት ነው። ኃላፊነት እንደ ኃላፊነት ምን ያለብን ብራዘን። ስለዚህ ረጋ በልና እንደዚህ እንደዚህ ነው እንደዚህ እንደዚህ ነው ብለ በጣም በበሰለ እንትን ለማውራት ሞከር። ለምን መፍትሄ እንዲኖረው፣ የአንተ እዚህ ጋር ማልቀስ፣ የአንተ ሚዲያ ላይ መውጣት መፍትሄ እንዲኖረው፣ ችግርህ መታወቅ አለበት፣ ህዝብ ማወቅ አለበት። ለምን ምንም ምናምን ነገር አለ። ሙርሲ ይሄ ሰው ጋር ማቆምህን የሚፈልግ የለም እዚህ። ሙርሲ ይኸውልህ የሚወድ ሰው ስላለ የሚያከብር ሰው ስላለ ህዝብም እዚህ ጋር ተሰብስቦ የሚያየህ አቁምልን ብሎ አይደለም፣ አንተ አለቀስክ ብሎ ነው። ይሄ ሁሉ ሰው ተሰብስቦ እያየሃል። ገብቶሃል አይደል? ከዛ በኋላ የሚጠብቀው ማራ ምንም ይረጋጋ መጀመሪያ፣ ሚችበ ተረጋጋ። ወንድሞችህ እኛ አለን፣ ወንድሞችህ እኛ አለን። እህቶች አሉ እነሱ

ሙርሲ ሰውም እንዲረዳ ማንም ሰው ቤት በተቸገርክበት ነገር በጎደለ ነገር እንዲሞላልህ ችግርን ብቻውራ ሌላ ሌላ ነገሩን የሃይማኖት ነገሩን ሌላ ሌላ ነገሩን እዛው ሃይማኖት ቦታ ነው የሚያልቀው። አሁን እዚህ ሙስሊምም ይሆናል ፕሮቴስታንትም ይሆናል ማንኛውም አካል ሰፖርት እንዲያደርግ እንደ ወንድም እንደ እህት ኦርቶዶክስም ይሁን የትኛውም እምነት ማለት ነው። ገብቷል አይደል? ማንም ሰው ይሁን የሃይማኖት ጉዳይ አዳም ገብቷል። ሁሉም ሰው ሰፖርት እንዲያደርግ እዚህ ጋር ሰዎች ነው ያለነው። ገብቷል። መልአክ ምናምን ምናምን። እዚህ ጋር ቲክቶክ ተጠቃሚ ነው ያለው። ስለዚህ ለቲክቶክ ተጠቃሚ ህዝብ አንድ አንድ አዳምጠኝ። ሙርሲ ኦኬ ቆይ አንድ አንድ ስማኝ። በገንዘብ ከሆነ ችግሬ በጣም ቀላል ነገር ነው። የቤተሰብን ጉዳይ ከሆነም በውስጥ የምትቀርባቸውን ሰዎች እኛም አለን እናገዛሃለን። የራስህም ደግሞ አሞኝ ከሆነ አለን። አይ ከዚህ ውጪ ነው፣ ሌላ ነገር ነው ካልክ ወንድሜ ውጣና በቀራስህን አረጋጋና ምናምን በቃላ ረን ከራስ ጋር አውርተህ ብዙ አስራ ስድስት ሺህ ሰው እያየ ነው። በጣም ከባድ ነው። ውጣና ከላይቭ እኔ ልደውልልህ፣ አረጋጋ ወይም ደሞ ወይም ወይም ሙርሲ፣ በቃ እረዳሃለሁ። በቃ የመጨረሻ ጥያቄ ልጠይቅህ እና እኔን መውረድ እንትን አልከኝ። ምንድነው አሁን እዚህ ጋር እያደረክ ያለኸው ነገር ጥቅሙ ምንድን ነው? ለምንድን ነው እንደዚህ እያደረግህ ያለው? እሺ ንገረኝ። ችግር ከሌለ ለምንድን ነው? ምክንያቱም ብቻ ንገረኝ። በቃ ይሄን ብቻ ንገረኝና እኔ ወይ ልውረድ። መርዳት የሚችል ከሆነ ደግሞ ቆይ ተረጋጋ። አንተ አሁን ስላለቀስክ እኮ ምን የሚቀየር የሚለወጥ ነገር የለም ነገራቶቹ ላይ። እዚህ ጋር ይኸውልህ፣ ተረጋጋ ሙርሲ፣ እየነገርኩ ነው ተረጋጋና ያለውን ነገር የምታስረዳ ከሆነ ማስረዳት፣ ካልሆነ ውጣ፣ እንደውልልህ እናውራ፣ ነገር እንፍታ። እሺ፣ ውጣ። ከዛ እንደውልልህ። እኔ ውጣ፣ ዝጋው ቤትህን እና ልደውልልህ። ተረጋጋ፣ እናወራለን። ችግር የለውም፣ መልስሱን እናወራለን። ሙርሴ ተው፣ በጭንቅላትህ ብቻ የሆኑ ነገር አትወክልም። ሙርሲ በአንተ ጭንቅላት ልክ አይደለም እግዚአብሔር የሚያደርገው። እሺ፣ እግዚአብሔር በተለያየ መንገድ ይመጣል። እግዚአብሔር በሰዎች በኩል ይመጣል። እግዚአብሔር ይኸውልህ፣ እግዚአብሔር በጎረቤት፣ እግዚአብሔር እዚህም ቲክቶክ ላይ በተለያየ መንገድ ይመጣል። እሺ፣ አንተ ባሰብከው መንገድ ብቻ ላይ መጣ ይችላል። ገብቷል አይደል? በአንተ ጭንቅላት ልክ ለክተ ከሊ እንደዚህ ያላደረገልኝ ምናምን፣ እሷ ምንም አይጠቅምም። አሁን በቃ የተቸገርከው አሁን በቃ የተቸገርከው ነገር ካለ ህዝብ፣ እኔ ሰው ደውሎልኝ ነው የመጣሁት። እና ሙርሲ ተረጋጋ። ቤቱን መዝጋት ካለ ብዝጋው፣ ከዛ በኋላ ያለውን ነገር እንትን ትላለህ። ኤርሚ እንደዛ ይሻሉ ከወረደ በኋላ አይ እንደዚህ ከተሰበሰበ እዚህ ፊት ማሰጣት ነው የሚሆነው። ገብቶሻል። ነ መሆን ነው የሚሆነው ው የሚሆነው። ገባሽ? ነገርሽ ነው። ሰው ደግሞ ምን አንዳንድ ሰው የምትናገሪው ነገር ነው። ገባሽ? የሚለቅመው ቁጭ ብሎ ስለዚህ አሁን የባሰ መፍትሄ ከሌለው ችግር ነው በቃ ይዞ የሚመጣ ገብቶሻል ስለዚህ መፍትሄውን ጨርሰን ብንወርድ። እዚህ ወንድሞች እህቶች ባለንበት ችግርህን ተናግረ ጸልዩልኝ ሲል ነበር አሉኝ። አሁን በቴክስት ቤተሰቦቼ ምናምን ጸልዩልኝ ሲል ነበር ያዋርዱ ጊዜ ምናምን ብለው ቴክስት አደረጉ አደረገልኝ፣ አንድ ሰው አሁን። ስለዚህ የቤተሰብም ችግር ከሆነ የሚፈታ ከሆነ እግዚአብሔር በፈቀደው ገብቷል አይደል? እግዚአብሔር በማን በኩል እንደሚሰራ በማን በኩል እንደሚረዳ አታውቅም። እሺ፣ ጸሎትን በማን በኩል እንደሚያደርስ አታውቅም። አይዞህ በቃ ሌ ማሪያ ይቅርታ እህት ወንድሞቼ፣ በጣም ወዳችሁ ማክብራችሁ፣ በጣም ይቅርታ። አንድ ጊዜ ሞርሲ በጣም ብዙ ነገር ተነጋግረናል። አንተ በጣም ጠንካራ ልጅ ጀግና ልጅ ነህ፣ አስተዋይ ልጅ ነህ። ብዙ ቅድና ፕላን አቅደህ እየሰራህ እየኖርክ፣ በአጭር ጊዜ እራስህን አስተዋወቅህ፣ እራስህን ሀገርን ሸጠህ ወደፊት የመጣ ልጅ ነህ። ለእግዚአብሔር ስለሚወድ ነው ይኸው ሁሉ የሆነው። እነ ቤቴ አንተ እንዳልክ ትወድሃለች፣ ታከብረሃለች፣ ተባርካለች። እግዚአብሔር ከአንተ ጋር ነው። ይኸው ሁሉ ህዝብ ከአንተ ጋር የሆነው መታደል ነው። ሙርሲ ወንድሜ፣ እህቶችን እና ወንድሞችን አክብር። ፍጹም በተረጋጋ መንፈስ የሚጠይቁህን ለማስረዳት ሞክር። በጣም እድለኛ ልጅ ነህ። እግዚአብሔር ስለሚወድ ነው የሁሉ ህዝብ የተሰበሰበው። ወንድሜ እግዚአብሔርን አመስገን ይህን ሁሉ ህዝብ ሰጥተዋል፣ ይህን ሁሉ ወንድም፣ ይህን ሁሉ ፍቅር ሰጥተዋል። ይህንን ማንም ሊያገኘው አይችልም፣ ከማንም ተነስቶ አይመጣም። እግዚአብሔር ስላከበረ ብቻ ነው። ፍጹም ተረጋጋ። የእግዚአብሔር መረጋጋት ፈንተ ላይ ተረጋጋ። ቤቴ ትንሽ አውሩት፣ በየተራ ትንሽ አውሩት። አዎ እኔም እንደዛ ነው የምለው። ይሄ ሁሉ ህዝብ ቢወደው ቢያከብረው ነው መጥቶ ሁሉም ተጨንቆ እንትን የሚለው። ዝም ብሎ ማንም ሰው መግባት የማይፈልግ ከስር እየሳቅን ምናምን ማየት ትችላለህ። ግን ስለተጨነቅን ስላሰብን ነው። በዚህን ልክ ምን አጋጥሞት ነው ብለን ነው የመጣን እና ሙርሲ ሁላችን ማክብረን አይኖ ያለብህ ነገር አለ፣ ለኛ ያልነገርከን ህመምህን የምታውቀው ነገር አለ፣ እንረዳለን። ግን እዚህ ድረስ መተህ ካለቀስክ እንደዚህ ከሆንክ መፍትሄ ካልሰጠንክ መፍትሄ ካልተገኘለት ምን ዋጋ አለው? እየደወሉበት ነው። ገባከ? አስር ጊዜ አትደውሉበት። ሰዎች እባካችሁ፣ ከስር ያላችሁ ቆና አትደውሉበት። በንዴት ደግሞ እያወቅሁት ሙርሲ እባክህ ነው ስልክ እየደወሉበት ነው። ገባከ? ቆይ በአካባቢው እዛ የሚቀርበው ሰው የለም? ማንም የለም። ደውዬላቸዋለሁ። ደው ያለው ግን ማንን ማግኘት ማንን ማግኘት ፈለጋል መሰለኝ እኮ ላይክ ምናምን ኮጊ በጣም ይከመመን እንትን እንካልተናገር ከባድ ነው ያለብኝ ነገር ብዙ። እንደዚህ ደግሞ ወጥቶ መናገር አለበት። ገባ? ብዙ ሰው እዚህ ጋር ተጨንቋል እና መናገር አለበት የተፈጠረ አይ ደግሞ ውጭ የሚነገር አለም ካለ በውስጥ ደግሞ ለሚሰሙ ሰዎች መናገር ይችላል። በጣም ብዙ ሰው ተጨንቋል። እባክህ ሙርሲ ስማ፣ ሙርሲ ሁላችንም ቤተሰቦችህ ነን። ሞር ደግሞ እንቀርብሃለን ምን ሰዎች አለን ችግርህን እናውራ ያለውን ነገር ከዛ በኋላ ከፈለክ ላይብ ላይ መጥተህ ከፈለክ በውስጥ ሁሉን ነገር መጨረስ እንችላለን። እንደዚህ ኢሞሽናል አድርጎ የሚያስለቅስ ነገር ሊኖር አይገባም። የትኛውም ነገር በመነጋገር የሚፈታ ነገር ነው። ተረዳኝ። አሁን ተነስና ውሃ ጠጣ። ትንሽ ተረጋጋ። ከዛ በኋላ ከፈለክ አለማውራት ትችላለህ። ተነስ አንድ ፊትህን ተመልሶ በቃ አንድ ጊዜ ሁለት አንድ። አሁን ጥሩ እየተረጋጋ ነው። ጎበዝ ካጠብቃለን። እንደዛ አድርገህ እመቤቴ፣ እመቤቴ። አንድ የተነስና አንድ ፊትህን ዋስነካ። በእመቤቴ እሰይ የሚል ጀግና ጀግና እኮ ነህ። በጣም ጀግና አስተዋይለች ልጅ እኔ የምትመክር ሰውዬ እንደዚህ ከሆነማ ትክክል አይደለም። በል ተነስና ዋስነካ